ተርበተበተ የፍቅር ጥያቄውን ለማቅረብ በጣም ፈርቶ ነበረ። አደይ ልብስሽን ቀይሪና ወደ ውጪ እንውጣ፣ ጥሩና ደስ የሚል ቦታ ሆነን የምነግርሽ ነገር አለ ብሎ ለሷ ነግሯት ነበር በዛ መሰረት ሄደው እየነገራት ወይም ሊነግራት ወድሻለሁ የሚለውን ሀሳብ እንደተነፈሰ እኔም እኮ እወድሃለሁ፣ እንዴት እጠላሃለሁ፣ ወንድም አይደለህም ወይ እሰትለው አደለም፣ አደይ ብሎ አፈቅርሻለሁ ብሎ ሊተነፍስ ሲል ማን እንደመጣ ባርኮት ደንግጦ ሀሳቡን ሳይተነፍስ ነበር ያለቀው። በዛሬው ቪዲዮ ላይ ያስደነገጣቸውና ባርኮት የፍቅሩን ጥያቄ ሊያቀርብ ሲል የመጣባቸው ሰው ማን ይሆን? እንዲሁስ የድብ የፍቅር ጥያቄ ተመለሰለቶይ ያንን በዛር ብዶ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቱቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትረፍረፍ ይበል፣ ከኒጋ ክብሩ ይስፋ፣ እግዚአብሔር ይመስገን። እንግዲህ የቤት ሰራተኛዋ አደይ በዛሬው እክፍል ላይ ባርኮቴ ሊነግራትና የፍቅሩን ጥያቄ ሊያቀርብላት ሲል የደረሰባቸው ወይም የመጣባቸው አንደኛው አፍቃሪዋ ጥያቄው ያልተመለሰለት ዴቭ ነበረ። ከኔ ተለይታችሁ መታችሁ እቤት ሳጣችሁ ነው የዝህ እዝህ የመጣሁት ብሎ ነበር ያለው። ከኔ ተለይታችሁ ትገባበዛላችሁ፣ አይደለም እንዴ ብሎ ተናገረ። እናንተ ምን አለባችሁ ብሎ ነበር። እንደገና በሌላ በኩል ደግሞ ፍቅር ተንኮለኛዋ አደይን የምታሰቃያት ልጅ እና ከዴቭ እህት ጋር እንዲሁም ከአደይ እህት ጋር ለሕክምና ከመጣችው እህት ጋር እቤት ናቸው። የአደይ እህት ከክላሷ አትወጣም። ምክንያቱም ሁለቱ ያን ያክል ቦታ ስለማይሰጧትና አደይም ከክላስሽ እንዳትወጪ ብላታለች። ፍቅር ለሊዲያ የት ሄዳ ነው አደይ ብላ ስትጠይቃት እኔ ምን አቅልሻለሁ ብላ ነው የተናገረችው። የአደይን እህት ትጠራታለች። እሷ ስትመጣ አደይ የት ሄዳ ነው ብላ ስትነግራት ከባርኮቴ ጋር ነው የወጡት ብላ ተናገረች። እንዴ ለምን ስትላት፣ ምን አውቃለሁ ወንድምሽ አይደለም ወይ ደውለሽ ለምን አትናገሪም ብላ ነገረቻት። ምንድን ነው ያለችው? አደይ ነግራሽ ይሆናል። እኔ የቤት ውስጥ አለቃ ነኝ። ስለዚህ አሁን ቤቱን ታጸጃለሽ ከዚያ በኋላ ደግሞ እራት ትሰሪልናለሽ በማለት ትነግራታለች። ሰርታ ነው እየሄደችው ሁሉንም ስራ በማለት ትነግራታለች ማለት ነው። አይ መልስ እንድትመልሽልኝ አልፈልግም ብላ እጇን ወደ ተካሽዋ፣ ወደ አደይ እህት ጣል ስታደርግ የአደይ እህት ደግሞ ያቺን ነገረኛዋን እህቷን የምታሰቃያትን ልጅ ጥርቅም አድርጋ አለቃ የሆንሽ አልሆንሽ የሚመለከተኝ ነገር የለም፣ በማለት ታስጠነቅቃታለች። አንቺ ነሽ ወይ እኔን የምትይዥኝ የምትጨብጭኝ? እያለች በጣም ተናዳ ነበር እና ቁጭ ያለችው የእዴቭ እህት ደግሞ በጣም ደስ ብሏት ነበር። ላይፍ ላይ ተመልከቱ እያለች በደስታ ምቻት አረጠ ፍሪያት እያለች ነበር። ለማን ነበር የምታግዘው? ለአደይ እህት ነበር። ዴቭ እመጣና ምንድነው እየተፈጠረው ምን ሆናችሁ ነው በማለት ሁለቱንም እየገላግልና ያችን እህትዋን የአደይን እህት ወደ ክላስ ይዟት ይሄዳል። ይችኛ ምንድነው እያለችው ደግሞ አንቺ ሰው ነሽ ብዬ በማለት ትላታለች። ምክንያቱም የተፈጠረው ምንድን ነው ብሎ ዴቭ ሲናገር ፍቅር ልትጠፈጥፋት ነበረ ልጅቷን ብላ ነው እየተናገረችው። ከዚያ በጣም ተናደደች። ማለት እኔ ላንቺ እንዲህ ነኝ ወይ እኔ ክፉ ነኝ ወይ በማለት ለሊዲያ ትመልስላታል። ሊዲያ ደስ ብሏታል፣ ምክንያቱም ሁለቱ ራሱ አይዋደዱም። ይችሌ ለሕክምና መታ ነው። እንደገና የእህቷን ማሰቃየት አንሶ እሷን የምታሰቃያት በሌላ በኩል ደግሞ ኤላ ከውጭ ሀገር እመቶ ነበርና ባርኮቴ ወደ ውጭ እንደወጣ ከሁለቱ ይገናኛሉ። እንደ ኤላ መች መተህ ነው? በማለት ሲነግረው ሁለት ቀን ሆነኝ ብሎ ይለዋል። ሰላምታ ከተለዋወጡ በኋላ ወደ ቤት እንግባና ምሳ እንብላ በማለት ይለዋል። እሺ ለምንስ አልመጣህም? እዚህ ለምን ጎረቤት አይደለንም ወይ ቅርብ አካባቢ ሆነን ብሎ ይነግረዋል ማለት ነው። ወደ ቤት ይዞ ይገባና አደይ ቡና እያፈላች ነበረ። ሁሉም ተቀምጠዋል። ከእድፍ ያስተዋውቀዋል። አብሮ አደግ ጓደኛዬ ነው ተዋወቀው ብሎ ካስተዋወቀው በኋላ ሊዲያ ቀበጧ መጣችና ማን ነው ብላ ነው የተናገረችው። ጦልጧሊት ደግሞ ፍቅር ነገረኛዋ ታቂዋለሽ ወይ ብላ ነገረቻት። ምክንያቱም ሁለቱ ሴቶች ራሱ አይዋደዱም። ከዛ አጠገቡ ሄዳ ቁጭ አለች፣ ሰላምታለች። በኋላ ወንድሟ ምንድን ነው እያላት ስርዓት የለሽም ወይ ለምን ስርዓት አትይዥም በማለት ነበር የነገራት። ምክንያቱም አዲስ ሰው ስለሆነ እንዴት በፍጥነት ሰላምታ ትለዋወጫለሽ ማለቱ ነው። በሌላ በኩል ደግሞ ማን ነበር ዴቭ ማንን እያን እየነበረ ሰራተኛዋን አዴን እያየ ነበር እና አዴ ቡናው አልደረሰም ወይ ብሎ አላት። ደርሷል፣ ግን መጀመሪያ ምግቡን ላቅርብና ከዚያ በኋላ ቡና ትጠጣላችሁ በማለት ምግቡን ታቀርባለች። ምግቡን አቅርባ ልጨምሮ እያለች ይቺ ነገረኛዋ ልጅ ይበቃል ካለች በኋላ እቃውን ታነሰዋለች። ምንድን ነበር እያለው ባርኮቴ ለመመለስ ነው ወይንስ አንድነት ነው የመጣው ብሎ ጠየቀው። አይ እኔ አንድነት ነው የመጣሁት አልመለስም ብሎ ነገረው። እንዴ እዛ ተዘጋቤት ቤት ልትገባ ነው ወይ ብሎ ነገረው። አይ ምን ችግር አለ እኛም ሄደን እናግዘዋለን በማለት ፍቅር ተብያዋ አሽቃበጠች። አደይም አለች ስትል ዴቭ ምንድን ነው እያለው የቤት ሰራተኛዋ እዚህም የቤት ስራ በዝቶባታል፣ አደይ ደግሞ ሌላ ስራ ለምንድን ነው እንደዚህ የምታዥው ወይንም የምትያት ብሎ ዴቭ በጣም ተናደደ። እነኛ ሰዎች መካከል በሌላ በኩል ምንድን ነው እየተፈጠረው መሄድ እፈለገና፣ ወደ ውጭ ወይም ወደ ቤቴ ልሄድ ሰላም ቆዩ ብሎ ሲሄድ የዴፍ እህት ሊዲያ እኔ እሸኘዋለሁ ብላ ተከትላ ትወጣለች። እቤቱ ድረስ ትሸኘዋለች። መቼ እንደሚመለስ እሷም ወደ ሀገር መሄድ እንዳለባት ሁሉ እዛ ከደረሰች በኋላና እንዲሁም ደግሞ ቤት ገብቼ ቡና ላፍላልህ በማለት ስትነግረው ቤቱ ገና ስላልተጸዳ ነገ ወይም ሰሞኑን ትመጫለሽ፣ አሁን በጭራሽ አይሆንም ብሎ ነገራት። ምንም ችግር የለ፣ ቡና ኮ ማፍላት እችላለሁ ላፍላልህ፣ አብረን ቤቱንም እናሰናደው አለችው። እሱ ደስ አላለው፤ ምክንያቱም ገና ቤቱ ብዙ አልተጸዳም ብሎ ነው የነገራት። ስልክህን አንጠው ብላ ስልክ ከተቀያየሩ በኋላ እሱም ወደ ቤቱ፣ እሷም ወደ ቤቷ ይመለሳሉ። አደይ ምግብ መስራት ትፈልጋ ነበረና ዴቭ ወደ ደረጁ ላይ ቁጭ ብሎ እሷም እታች ወደ ሱ ጋር እየሄደችና አደይ መጣሽ እንዴ ደስ የሚል መጽሐፍ እያነበብኩኝ እኮ ነበረ እያለ ስለዚያ እያወራት እያለ አሁንም ፍቅር ጦልጧሊት መታ አጠገባቸው ድንገት ከቻለች ፍቅር መጣሽ እንዴ የት ሄደሽ ነበር ብሎ ጠየቃት ቤተ ክርስቲያን ሂጄ ነበር ብላ ነገረችው ቃስ ብላ ምግብ ሰርተሻል እንዴ እዚህ ምን ትሰሪያለሽ በማለት ትነግራታለች እህቴ ታማ ነበረ እሷን ሳስታመም ነበር ብላ መለሰችላት። ዴቭ እንዴት ነው ብላ አሁንም የፍቅሩን ጥያቄ ለሱ ስትጠይቀው ይህ የማይሆን ነገር ነው፣ አንቺ የራስሽን ህልም ኑሪ፣ እኔ በእኔ አትድከሚ ብሎ አላት። እኔ የምልህ እኔ እየወደድኩ እያፈቀርኩ እንዴት ነው ግን የማይገባ ብላ ነገረችው። አንቺ የምትይው ነገር ሁሉ ለእኔ ተራ የሰፈር ወሬ ነው፣ ስለዚህ አንቺ የምትደክምበትን ለእኔ እኔም የምደክምበት ፍቅር አለኝ ብሎ ነገራት ማለት ነው። ምክንያቱም አንቺን እኔን እንደምትፈልጊ ሁሉ እኔ የምፈልጋት ልጅ አለኝ ብሏት አስጠንቅቋት ተነስቶ ሄደ። አደይም ወደ እህቷ ጋር ገብታ እህቷ ጋር እንደተኛች ድንገት እክላሷ ገብቶ እየተርበተበተ ለአደይ ይነግራታል። አደይ እወድሻለሁ፣ አፈቅርሻለሁኝ እኮ ቁጭ ልበልና ላውራ በማለት ሲነግራት በዚህ በሌሊት እንዴት እንቅልፍ አልወሰደህም በማለት ስትነግረው እኔ አይንሽን ካላየሁኝ እንቅልፍ አይወስደኝም፣ እምቢ ብሎ ነው ፍቀጅልኝና ልቀመጥ በማለት ይነግራታል። በጭራሽ እህቴ ከሰማች ሌላ ነገር ይመስላታል፣ እህቴ ተኝታለች፣ አሁን ውጣልኝ በማለት ትለዋለች። አደይ አፈቅርሻለሁ ብሎ በድጋሚ የነገራት ደስ ሳይለው በሩን ከፍታ ሸኘችው። እሱ ግን እሷ ጋ ነው ልቡ ያለው። ያቺ ተንኮለኛዋ አሁንም በድጋሜ ወደ ኪችን ትገባና ምንድነው እያለችው፣ አንቺ ከእሱ ጋር ከዴቭ ጋር ያለሽን ነገር ለምንድነው የማታቆሚው? ይህ ነገር ባይሳካና ባይሆንልኝ ባልፈልገው እንኳን ለአንቺ ለተራ ለውዳቂ ሰው እንዲሆን አልፈልግም ብላ ታስጠነቀቃታለች ምንድን ነው እያለችው እኔና እሱ ዴቭ ምንም አይነት ግንኙነት የለንም እባክሽ ስራ አታስፈችኝ ብላ ለተንኮለኛዋ ላይ ትነግራታለች። ድንገት እህቷ ወደ ኪችን ትገባለች። ምስኪን የታማሚዋ ወይንም ለህክምና የመጣችው ልጅ እያስጠነቀቀቻት እያለ ምንድነው እህቴ የተፈጠረው? ምን ሆነች ነው ግን እዚህ ቤት የምትሰሪው ተመችቶች ደብቶች ነው ወይ በማለት ትነግራታለች። አዎ ሰዎቹን በጣም ጥሩ ናቸው በማለት ትናገራለች። ወንዶቹ ልጆች አዎ ግን ፍቅር የምትባለው ልጅ በጣም መጥፎ ልጅ ናት በማለት እሷን በቁጣ መልክ ትመልስላታለች። አሁን እኮ የመጣችው ቁርስ አዘጋጅላት ስለአንቺ አስባ ተጨንቃ ነው ብላ ነው የነገረቻት ዋሽታ እሷ ግን እንደ ልትመታት ወይም እንዳቃጣችባት ሁሉ አላወቀችውም። እያሰቃየቻትም እንደሆነ ሁሉን ነገር መተንፈስና መናገር አልፈለገችም። የችኛ ትግስት አትፈልግም። ነገሮችን ፊትለፊት መጋፈጥ ነው የምትፈልገው። አደይ ግን ነገሮችን ምንም ብሏት ትችላለች። ምክንያቱም የእታ ለማደራ ስላለባት ነው። እነሱ አይደሉም ወይ አንቺስ ወደ እዚህ ቤት መጥተሽ ህክምና እንድታገኝ ያደረጉት? እንደገና ደግሞ እኔስ እየሰራሁ አይደለም ወይ ለእናቴም ማስታመሚያ ወይንም ለአንቺም እያደረግኩት እያደረግኩ ያለሁት በማለት ነው የነገረቻል። እኔ እንጃ እኔ ግን ምንም ደስ አላለኝም፣ አልተዋጠልኝም ብላ ለእህቷ ትነግራታለች። እሷን ወደ መጣችበት ወደ ክላሷ እንድትመለስ ትነግራታለች። ስራዋን እኔ አቀላጥፋለሁ እጨርሳለሁ ብላ ባርኮቴ ደግሞ ምንድን ነው እያለው እህቷ እንደዛ ስላደረገቻ ትክችን እየገባና ይቅርታ እጠይቋት እህቱን ቅድም ዴፍ ስለነገረኝ ፍቅርን ልቆጣት ወደ እሷ ክላስ ገባሁኝ። ሁለተኛ እንዲህ አይነት ነገር እንዳታደርግ ነግሪያታለሁ ብሎ ለአደይ ይነግራታል። አዎ ብት ነግራት ጥሩ ነው። አወድ፣ ንገራት። እስካሁን የታገስኩትን ያህል አልታገሳትም ከመጣብኝ እልኸኛ ነኝ ብላ ለባርኮት ተነግረዋለች። ባርኮትም እሺ ብሎ እቅፍ አድርጎ ከአጽናናት በኋላ እታች ደረጁ ላይ ይቀመጡና የአደይን እህት የገጠር ዘፈን ዝፈኝልን በማለት ይሏታል። ግን እንዳትቀየሙኝ ብላ ትላቸዋለች። የተዘፈነው ዘፈን አለልሉ ባካፋ፣ አለልሉ ባካፋ፣ ባርኮቴ ሸፋፋ ስትል የገዛ እህቷ ሊ አደይ ግልምጣ አድርጋ ተቆጣቻት። ለምን እንደዚህ ብለሽ ትናገሪ ያለሽ ትዘፍን ያለሽ ሁለተኛ እንዳትዘፍኒ ብላ አስጠነቀቀቻት። አረ ችግር የለም እኛም እንደ እህታችን ነው የምናይሽ፣ አንቀየምሽም በማለት ባርኮቴም ዴቪም እይሏታ እንደ እህታችሁ ስላያችሁልኝ እህቴን እግዚአብሔር ያክብርልኝ፣ አመሰግናለሁ በማለት ምስጋናዋን ታቀርብላችኋለች። ከዚህም በላይ ላንቺ ይገባሻል ብሎ ዴቭ እቅፍ ሲያደርጋት ባርኮቴ አያቸውና አኮረፈና ፊቱን ዞር አደረገ። ባርኮቴ ምነው ተቀይመ ነው ብላ ትለዋለች አደይ። አረበ ጭራሽ አልተቀየምኩም ብሎ ይላታል። ወደ ሳሎን የአደይ እህትና በእንትና አዴፍ ቁጭ ይላሉ። ከሆስፒታል ጀምሬ እያየሁህ ነበረ ስለ መልካምነትህ ከልቤ አመሰግናለሁ ብላ ነገረችው። ምንም ችግር የለም የምትፈልጊው ነገር ካለ ልክ እንደ ታላቅ ወንድምሽ እይኝ ብሎ ነገራት። አመሰግናለሁ፣ ለእኔ ብቻ ሳይሆን በተፈጥሮህም ደግና ሩህሩህ ትመስለኛለህ ብላ አለችው። እኔ ስለ አደይ አንዳንድ ነገር እንድትነግርኝ እፈልጋለሁ ብሎ እነገራት። ምንድነው ስለ አደይ ማወቅ እየፈለግከው ብላ ስመልስለታለች። በቃ የራስሽ የምትውን ሰው ብሎ እሲ ነግራት። እረስቸው ብላ ወደ ክላሴ ሊሄድ እትለዋለች። አደይ ዝህ እንዳትቀመጭ ብላኛለች በማለት ወደ ክላሷ ትገባለች። በሌላ በኩል ደግሞ ኤላ መጥቶ ነበርና ተሰብስበው ለኤላ ፍቅር ምንድን ነው ያለችው። እስካሁን አላገባህም ወይ በማለት ትነግሯለች። አዎ አላገባሁም፣ እናቴ ግን አግባ እያለች ነው። አሁን ግን አገሬ ከመጣሁኝ የራሴን ህይወት እመሰርታለሁ ብሎ ይነግራታል። አንቺ ሱሲላት ሲላት፣ እኔማ ገና ነኝ ብላ ትለዋለች። ሊዲያም ስትጠየቅ እኔ ትዳር የሚባለውን ነገር እፈራለሁ ብላ ስትለው፣ ሰው ብቻውን ይኖር ዘንድ ጥሩ አይደለም ብሎ እነገራት። እኔ እዛ ማለቴ እዛ ኢትዮጵያዊ አበሻ ሰው አልነበረም እንዴ አትህነው ብላ ትለዋለች። ነገረኛ እንደዛ ሳይሆን አሉ የሆነ እንደ ዘመናዊ ናቸው። እናቴ ደግሞ ያንን አትፈልግም ብሎ ይነግራታል። ታዲያ ምን ችግር አለ? የገጠር ልጅ ምርጥ ቆንጅዬ ልጅ እንድርሃለን በማለት ስትለው አሁን ላይ እንደዚህ አይነት ሰው ይገኛል ብለሽ ነው? እብሎ መለሰላት። አደይን ትጠራትና ምግብ ሰራሽ? አዎ፣ እቃውን አጠብሽ? ትላታለች። አዎ። እሽ፣ ከጨረስሽ አረፍ በይ ትላታለች። እሱ ከሄደላት በኋላ እንዴት ነው አደይና ይሃት እንዴት ብላት ትለዋለች። አወ ጦር ውሌ ትመስላለች በማለት እይላታ እሱም በቃ መሄድ አለብኝ ሲል ልትሸኘው ስትነሳ ሊዲያ እኔ ነኝ የምሸኘው ብላ ተከትለው ትሄድና ቤቱ ድረስ ገብታ ቡና ላፍላልህ በማለት ነበር የነገረችው። ቡና ማፍላት ትቻለሽ ወይ ስትላት ከዩቱብ ላይ አያለሁ ብላ ነበር የነገረቻት። ሌላው ደግሞ ቤቱን ሄዳ እንድታጸዳለት ለአደይ እነግራት ነበርና ቁልፍ ሰታት ከከተማ ወጥቷል ለብላት ቤቱን ልታጸዳ ስትሄድ በጥፊ ይመታታል፣ ቤት ያገኛትና። የዛሬው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ደህና ሁኑልኝ። ባይ ባይ። ኤላ ለምን አደይ መታት? በቀጣይ ቪዲዮ እናየዋለን። ባይ ባይ ቤተሰብ።